ሸኻችንን ሁሉ የሚወዳቸውን ሙፍቲን ባጣንበት አመት ነው አይደለም? አሁን እዚህ በህይወት ያሉ መስሉ የምናያቸው አባታችን ሁላችሁም እንደምታውቁት በቅርብ አለፉ። በቅርብ ሲያልፉ ሁሉም ዓቅል ያለው ሁሉ እንደሚያውቀው ሴቱም ወንዱ በቤቱ ሆኖ ሚዲያ የሚያይም በውጭ ወጥቶ የሚመ የማንኛውም ሃይማኖት ሳይባል ጾታ ሳይለይ ብሄር ሳይለይ ሁሉ ያዘነላቸው ሁሉ ያለቀሰላቸው አባት ናቸው። አይደለም ማንስቲቃር ማንስቲቃር ማንስቲቃር ሁሉ